ሞልሶ አራዲስ ይባላለሁ። ሰላም ዳዊት ይባላል። ሳራ ገብረየስ ይባላለሁ። እስኪ ትንሽ ስለ ውበት መስፈርት ንገሪኝ። የውበት መስፈርት ነው ብዬ የማስበው እኔ እንኳን በስብዕና ማምን ሰው ነኝ፣ ፐርሰናሊቲ ነው ብዬ የማስበው ውጫዊ ጥሩ አቋም ያለው ሰው፣ ጥሩ ስፖርት የሚሰራ ሰው ቆንጆ ነው ብያስ፣ ጥሩ አይ የተስተካከለ አቋም ያለው ሰው የላይ ውበት የላይ ውበት ከሆነ ጸጉሩ፣ አፍንጫ፣ አይን፣ ሁሉ ነገር አለ። ቁመና፣ የተስተካከለ ቁመና፣ እሱ ውበት። ከቅላት አንጻር እኔ ቀይ ሰው እወዳለሁ። በተረፈ ዛት ማች ግን ቅላት እንትን ላይ ይገባል ብዬ አላስብም። ከሆነ ቀይ ቢሆን የተመረጠ ነው፣ ግን የጠይሙ ቆንጆም አለ። ውበት ለሴት ልጅ ጥሩ ነው እና ማንኛውም ሴት ውበቷን ብጠብቅ አሪፍ ነው እና ውበት ቆንጆ ነው ነው የምለው እኔ ውበት በብዙ ነገር ይገለጻል በመጀመሪያ ደረጃ ለሴት ልጅ ውበቷ ክብሯ ነው በብዙ አይነት ልንገልጸው እንችላለን ግን ያው ሴት ልጅ አለ አይደል በቃ በብዙ ነገር ልንገልጸው እንችላለን ብዬ ነው ማሰብ በብዛት ብዙ ሰዎች አሁን ቆንጂዬ በጣም የምታምር የምትያዝ ሴት በጣም እዚህ ግባ ከማትዩ ሰው ጋር እንትን ይላል አላልን? አብረው ተጋብተው ህይወት መስርተው ሊኖሩ ይችላሉ። ግን ይሄ አንደኛ የውበት ጉዳይ ሳይሆን ውበት በፍቅር ልብ ውስጥም አለ፣ በፍቅር ይገለጻል። ውበት እንደ የተመልካቹ ይለያያል። ሴት ልጅ ውስጣዊ ውበት አላት። ማንኛውም ሰው እኔ ውበት የውጭ ደግሞ ካልሽኝ ያው አፍንጫዋን እና ጥርሷን አሁን አሁን ላይ በጣም በርካታ ሴቶች በሰርጀሪ መሰራት አቋማቸውን ማስተካከል የሚባል ነገር እየመጣ ነው እና ይህን እንዴት ትመለከተዋለ? ከ ነው ምናልባት የራሳቸው ፍላጎት ነው። ይሄ ራሳቸው ላይ በአቋማቸው እንደዚህ በሆንም ይመቸኛል ብሎ ያሰቡት ይሆናል። እና እኔ ይሄ የራሳቸው ፍላጎት ነው። ምናልባት ራሳቸው የደረሱበት ነገር ይኖራል ከጥቅም ከጉዳትም አንጻር ራሳቸው የፈለጉት ነው። የደረሱበት ሀሳብ ሊኖር ይችላል ስለዚህ እሱ የነሱ ሀሳብ ነው። እኔ ምንም እዚህ ጋር ምለው ነገር የለኝም። የነሱ ሀሳብ ነው አልደግፎ። ምክንያቱም ፈጣሪ እዚህ ጋር ራሽን ሆነሽ እንድትኖሪ አድርጎ ብዙ ነገር ሰጦች ተፈጥረሻላል። ማንም የሆነ ሁሉም ሰው በነገራችን ላይ በጣም ቆንጆ ነው ሰው እንትኑ አፍንጫ ስላለው ወይ ጥርስ ስለሌለው አላደለ ገጣስሉነ ምናምን ሳይሆን በቃ ሁሉም ሰው የራሱ የሆነ ገጸ ባህሪና ውበት አለው። እና በዛም ናለው ማለት ነው። አይ እኔ ሰርጀሪ እንኳን አይመቸኝም። ምክንያቱም ተፈጥሯዊ ነገር ባለሽ ውበት ላይ ያ ውበት መዳና ለሚሰጥሽ ወይም ፈጣሪ ሲፈጥረን የሰጠን ውበት አለን እና በዛ ውበት ራስሽን ኮንፊደንስሽ ነው መጀመሪያ የምጠይቅሽ ኮንፊደንስሽ ነው። ኮንፊደንስ ሊኖርሽ ይገባል አንድ ሰው እና በራሽ መተማመን አለብሽ። እኔ ግን ያን ውበት አልደግፍም፣ ሰርጀሪ የሚባለውን ነገር አልመክርም። ግን ውበት እንደዚሁ ለምሳሌ አንቺ ፀጉርሽን ቅቤ ብትቀቢ ፊትሽንቅቤ ብትቀቢ እንቁላል፣ እንደዚህ ስንዴ ዱቄት ምናምን የተፈጥሮ የሆነ ነገር ብትቀባቤ ቆንጆ ልቶኝ ትቻለሽ እንጂ በሰርጀሪ የሚያመጣው ዲፌክት ይኖራል፣ አይታወቅም። እኔ በዛ አልመክርም። የሰርጀሪ ደጋፊ አይደለም። ለምን? ምክንያቱም ሰው ያለው ነገር በቂ ነው ብዬ አስባለሁ። ባለን ነገር መጠበቅ፣ ያለን ነገር መጠበቅና ማየት ብንችል በጣም ሁላችንም የራሳችን የሆነ ውበት አለን ብዬ አስባለሁ። መቼም ፈጣሪ ሲፈጥረን አዳልተው አይደለም። ሁላችንም አንዱ ከአንዱ ስለዚህ ሁላችንም የየራሳችን ተፈጥሯለን የየራሳችን ቆንጆ ነገር አለን። ስለዚህ በሰርጀሪ በጭራሽ። ምናልባት አሁን ያንተ ጓደኛ ወይም የፍቅር አጋርክ ለምሳሌ ከንፈሯ ሊሆን ይችላል፣ መቀመጫ ሊሆን ይችላል፣ ብቻ የሆነ አካሌ ኢንሴኩር አድርጎኛል፣ ስለዚህ ሰርጀሪ መሰራት አለብኝ በትል ያንተ ሀሳብ ምን ይሆናል? መጀመሪያ ከሆነ ከኔ ጋር ከኔ ጋር ከመገናኘቷ በፊት ከሆነ እሺ ግን ከዛ በኋላ ያለው ነገር ምንም አስፈላጊ ነገር ነው ብዬ መጀመሪያ ያለው ያለው ነገር በቂ ነው ብዬ ነው የማስበው። አንደኛ የተፈጠረችበት ዓላማ ስላለ እሱ በዚህ በቂሽ ነው ተብላ የተፈጥራለች በቂዋ ነው ብዬ አስባለሁ። ከዛ በፊት ከሆነ ግን እኔ ምንም ጠርጋ ምገባው ነገር የለም መጀመሪያ ራሷ የወሰነችው ነገር ነው የሚሆኑ። ግን ከእኔ ጋር ከሆነች በኋላ ይህን ነገር ነግራታለሁ። በቃ ለእኔ ለማንም በቂ ነሽ ብዬ ነው ማስተላልፈው ሀሳቤ እንደዚያ ነው። የምላት ሰርጀሪ የመጣ ቁንጅና ነው። ቁንጅናን አለማድነቅ ይቻላል። እሷ አይቻልም። ብዙ ሰዎች እንትን ነው አለሙ የህይወት ልጅ ስትሆኝ ትሳቢያለሽ። እኔ እንዲህ የለኝም እኔ ከማናን ሳለው እኔ ለምንድን ነው እንዲህ የለኝ ብለሽ ትሳቢያለሽ። እና በዛ በዛ ደግሞ ትገቢያለሽ። የሆነ የምትሳቢበት ነገር አለ አይደል? በዛ ትገቢያለሽ። ሰውነሽ ና ትሳሳቻለሽ። ግን የሆነ ሳለ ይቆጭሻል። ገብቶሻል። የሆነ ሳለ ይቆጭሻል። ይሄ ነገር የእሷ ነገር አይደለም። ገብቶሻል አንድ ሰው በራሱ ነገር ነው። ያው ፀጉሬ አጭር ነው፣ ግን ሂማኒርናን አላረግም። ለምን በራሴ ነገር ኮንፊደንስ ስላለኝ ነው። በራሴ እኮራለሁ ማለት ነው። እና ይሄ ነገር ተገቢ አይደለም ብዬ ነው የማስበው። እግዚአብሔር የፈጠረንን እሱን ጠብቀን ብንኖር ይሻላል። ለምሳሌ አሁን እኛ ኮል ምናምን እንኳላለን። ያም እንኳን ትክክል አይደለን አይደለም፣ ግን እንደው አለ አይደለ የኛ ድክመት አንዳንዴ ነቃ ለማለት ምናምን ኮልን እንኳላለን። ምን እንላለን ግን ይህ በሰርጀሪ የሚባለው ነገር ግን በጣም ከባድ ነው። ባያደርጉ ነው የምመክረው። ለምን በተፈጥሮ በቃል ድሮ ኩል እንኳን ስር ኩል የሚባል ነበረ፣ እየተፈጨ እየተደቆሰ የሚኳል ድሮ ማለት ነው። እሱን እንኳን አልደረስኩበትም፣ ግን እናቴ ስታወራ ቃለ። አሁን እሱ ቢኖር ቆንጆ ነው። ይሄኛው የምንኳለው ኩል ሳይድፌክት ይኖረዋል። እኔ አንድ ጊዜ ሆስፒታል ሄጅ ምንድነው አይንሽ ውስጥ የተጠራቀመው ቆሻሻ ብሎኛል። ኩሎቹ ተጠራቅመው፣ ዱቄቶቹ ማለት ነው። ስለዚህ እኔ ይህንን አልመክር። ምንም አያደርጉ፣ ጥሩ ነው። ወደ ሂዩማን ሄር ጥፍር ምናምን ወደ መሰራት ደግሞ እነሱ እነሱ ነገሮች እሱን እንዴት ነው፣ እኔ የማስበው የሆነ ፕሮግራም ሲኖር፣ ሁሌም እለት በእለት ኑሯችን ማድረግ የለብንም አርቲፊሻል መሆን የለብንም ባይ፣ ግን የሆነ ፕሮግራም ሲኖር፣ እንደዚህ አንዳንድ ነገሮች ሲኖሩ፣ ያው መቼስ ዘመኑን መዋጀት አለብን ብዬ ስለማስብ መጠቀም ችግር የለውም ብዬ አስባለሁ። ኖርማል ነው ግን ሁሌም ደግሞ አንዳንድ ሰው አለ። ሁሌም ከቤቱ ሲወጣ የሆነ ወይ ሊፕስቲክ ወይ ጥፍሩን ካልተሰካ ምናልባት ሂማን ሄር ካላደረገ መውጣት የማይችል የማይችል ነው ያለው። እንደዛ መሆን የለብንም ብዬ አስባለሁ። ጥፍር መሰራት ማ በቃ አሁን ጥፍራችንም ሲያስጠላን ምንም ስል መሰራት እንችላለን። እኔ እሰራለሁ። አሁን ለምሳሌ ጥፍሬ ግን ስትሰሪ በሚጎዳው አይነት ሳይሆን አሁን ይሄ ልጥፍ ምናምን የሚሉት አይጎዳም። ያኛው ግን በጣም ውስጥ ሰርስሮ ስለሚገባ ሊጎዳ ይችላል። በማይ ማን ሄር ደግሞ አልመክርም። አይ ምን የሰው ጸጉር ላይሽ ላይ ስታረጊ ጥሩ አይደለም፣ ሲንቴቲኩ ይሻላል ብዬ ነው። አዎ ይሻለኛል። በሰርጀሪ የመጣ አቋም ምናምን ግን አንተ እያወቅከው ብ ስታምር ማለት ነው ኦፍ ኮርስ እንደዚያ ይባላል። አንደኛ ያው ባለሙያውንም አድነቅ ነው ከላይኛው በተጨማሪ የታችኛው እንደዚያ ቅርጽ አድርጎ በስርዓቱ ያው ባለሙያውንም ይደነቃል፣ አንደኛ ቅርጿን እሷ የፈለገችውን አግኝታለች ማለት ነው። ስለዚህ ያንንም እያወቅሽውም ቢሆን ልትትፊያለሽ አንቺ። በጣም ገንዘብ ቢኖርሽና በጣም በቃ ቅጥን ያለ ወገብ፣ ከዛ አቋሟ የምታምር ሴት መሆን ብትፈልጊና ማሰራት ብትቺ ማድረጋት ኑ? እኔ እንጃ ምናልባት ገንዘብ ሲመጣ ሁሉ ነገር ይቀየራል። ሰርጀሪ ሲመጣ ሁሉ ነገር ይቀየራል። ግን አላደረገውም ለምን? እኔ በቂ የሆነ ሰውነት አለኝ። አንደኛ በመጀመሪያ ደረጃ ግን የሌላቸው አሁን በጓደኞች ሊሆን ይችላል የሌላቸው እንኳን ቢሆን እንደዚህ አይነት ነገር ላይ ገንዘብ ካላቸው ልል እችላለሁ፣ ልደግፍ እችላለሁ። ገብቶሻል? እዚህ ጋ ገንዘብ ሲመጣ ብዙ ነገር ይቀየራል ሰው ልጅ እና በዚህ በዚህ ልሻሉ። አይ አልፈልግም፣ እኔ ሰርጀሪማን ለማሰራት አልፈልግም። በራሴ ገንዘቡን ወንዶ ቢበሉበት ይሻላል እንደ ደኔ ዝም ብሎ ያልሆነ ወጪ ከማውጣት ቢበሉበት አንቺ ከበላው እኳ አምራለሁ፣ በቃ እና ፀጉሬም ይፋፋል ከበላውኝ። አሁን አንዳንዶቹ ዝም ብለው እኔ ሂማን አልወጭም፣ ግን ሴንቴቲክ ምናምን ይኸው እሰፋለሁ። አሁን እ ራሴ አርጌ ያለሁ፣ ግን ሂማኑን አልፈቅድም። ብርም ቢኖራቸው ያንን ለአንዳንድ ነገር ልጆቻቸውን፣ ቢያሳድጉበት፣ ኑሯቸውን ቢያሻሽሉበት፣ ቢበሉበት ነው የምመክረውን ከበላሽ ትቀያድሽ ቆንጆ ቆንጆ ነገር ብት በይ ውበት ያመጣል እውነት ምንም ሳልበላ እኔ ምንም ብቀባ አላምርም ግን ዋናው መመገብ ነው ብር ቢኖረኝ እኔ ይበላለሁ በቃ ስለዚህ ገንዘብ ያለው ሰው ይብላበት ሰርጀሪ ከመሰራት ይብላበት ብዙ ነገር ማድረግ ይችላል ልጆቹን ማሳደግ ይችላል ኑሮውን ማሻሻል ይችላል እኔ ሰርጀሪ የሚባለውን ነገር ግን አልፈቅድም በጣም ነው የማመሰግን እሺ